የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ርዕሶቹ እናስደምጣቸዋለን። የኢትዮጵያ ብር ከ21 የአፍሪካ ገንዘቦች ሶስተኛው ደካማ ገንዘብ መሆኑ ተገለጸ። ኢትዮጵያ ለግብፅ ማስጠንቀቂያ ጠንካራ ምላሽ ሰጥታለች። የቦሌ ወረዳ 12 ቡድን መሪና ባለሙያዎች ከመንግሥት ሥራ ተሰናበቱ። በአዲስ አበባ ታዋቂ ዓለም አቀፍ ትምህርት ቤቶች ላይ የግብር ምርመራ ተጀመረ። ትራውሬ ከ23ተኛ የግድያ ሙከራ ተረፈም።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 የቦሌ ወረዳ 12 ቡድን መሪና ባለሙያዎች ከመንግስት ስራ ተሰናበቱ። የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ በቦሌ ክፍለ ከተማ ወረዳ 12 የነዋሪዎች ቡድን መሪ የሆኑትን ጨምሮ አገልግሎቶችን በገንዘብ ሲሸጡና ህብረተሰቡን ሲያንገላቱ የነበሩ ባለሙያዎች ከመንግስት ስራ እንዲሰናበቱ ውሳኔ መተላለፉ ተሰምቷል። ኤጀንሲው በደረሰው የተገልጋይ ጥቆማ የቦሌ ክፍለ ከተማ ወረዳ 12 የነዋሪዎች አገልግሎት ቡድን መሪ የሆኑት አቶ ክብረት ቦጋለ እንዲሁም የነዋሪዎች አገልግሎት ባለሙያ የሆኑት አቶ ሞላ ልንገረው በተለያዩ ጊዜያት ተገልጋዮች ላይ እንግልት ይፈጥሩ ነበር። በተጨማሪም አገልግሎትን ያለ አግባብ በገንዘብ ሲሸጡ እንደነበር በማስረጃ በማረጋገጥ በአዋጅ 87ዝ2017 ዓ ም ላይ በተቀመጠው አሰራር መሰረት ከስራ እንዲሰናበት ውሳኔ ተሰጥቷል። ይህ የተቋሙ ውሳኔ ለሌሎች ተቋማትም ሆነ ሌሎች የተቋሙ ሰራተኞች ትምህርት የሚሰጥ መሆኑም የተገለጸ ሲሆን አሁን ህብረተሰቡ የሚገጥመውን ችግር ለመቅረፍ ኤጀንሲው ቁርጠኛ እርምጃ ለመውሰድ ዝግጁ መሆኑን ጭምር ማስታወቁን ከኤጀንሲው ያገኘነው መረጃ ያሳያል። የኢትዮጵያ ብር ከ21 የአፍሪካ ገንዘቦች ሶስተኛው ደካማ ገንዘብ መሆኑ ተገለጸ። የኢትዮጵያ ብር ከሰሃራ በታች ካሉ የአፍሪካ ደካማ አፈጻጸም ካላቸው ገንዘቦች አንዱ ሆኖ መገኘቱ ተገልጿል። እስከ መስከረም 2025 ድረስ የኢትዮጵያ ብር ከአሜሪካን ዶላር አንጻር ያለው ዋጋም ከ10% በላይ ቅናሽ ማሳየቱ ተመላክቷል። በዚህም መሰረት በ25 ከሚገኙት 21 ደካማ የአፍሪካ ገንዘቦች መካከል የኢትዮጵያ ብር 18ኛ ደረጃ ላይ በመቀመጥ ከመጨረሻዎቹ ሶስተኛው ደካማ ገንዘብ ሆኗል። ከሰሞኑ የወጣው የዓለም ባንክ ሪፖርት እንደሚያመለክተው በብር ላይ እየጨመረ በመጣው ግፊትና እየሰፋ በመጣው የጥቁር ገበያ ልዩነት ምክንያት የኢትዮጵያ ብሔራዊ ባንክ የማስተካከያ እርምጃዎችን ለመውሰድ ተገዷል። እነዚህ እርምጃዎች የባንኮችን የውጭ ምንዛሬ ግብይት ክፍያዎች በይፋ ማሳወቅና መገደብን ያካትታሉ። በቅርቡ ኤክስ ዶት ኮም የተሰኘ የምጣኔ ሀብት ተቋም ድረገጽ ባወጣው መረጃ መሰረት የኢትዮጵያ ብር በተከታታይ የዋጋ ቅናሽ እየገጠመው ሲሆን ለዚህም ቱ ኢኮኖሚያዊ ችግሮች በተለይም የዋጋ ግሽበት፣ የንግድ ጉድለቶችና የፖለቲካ አለመረጋጋት ዋነኛ አስተዋጽኦ አድርገዋል ተብሏል። ኢትዮጵያ ለግብጽ ማስጠንቀቂያ ጠንካራ መልስ ሰጥታለች። ግብጽ በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ዛሬም እኔ ከሞትኩ ሰርዶ አይብቀል ትርክቷን መቀጠሏን የውሃና ኢነርጂ ሚኒስቴር ባወጣው መግለጫ አስታውቋል። ሚኒስቴር መስሪያ ቤቱ በመግለጫው የግብጽ ጠብ አጫሪ አካሄድ መቀጠሉን አንስቶም ሀገሪቱ ያወጣቸው የቅርብ ጊዜ መግለጫ ግብጽ በአባይ ወንዝ ተፋሰስ ላይ አለኝ በምትለው የተለመደ ታሪካዊ መብት የተቃኘ እንደሆነም ጠቁሟል። የግብጽ የቅኝ ግዛት ዘመን አስተሳሰብ ከትብብር ይልቅ የኢትዮጵያን አቅም ዝቅ አድርጎ የመመልከት የከሸፈ ህክምና፣ የተሳሳተ ፖሊሲ እንድትከተል አድርጓል ሲል ጠቅሷል። የታላቁ የአባይ ወንዝ መነሻና 85 በመቶ የአባይ ውሃ ምንጭ የሆነችው ኢትዮጵያ ግን በአንጻሩ የብልጽግና ጎዳና ላይ ነች ይላል መግለጫው። ኢትዮጵያ የአባይን ወንዝ በመጠቀም የመልማት ፍላጎቷን ለመገደብ የሚደረግ የትኛውም ጫና ከልማት ጉዞ አያስቆማትም ያለው መግለጫው፣ የኢትዮጵያ ብልጽግና ምንም አይነት ትንኮሳና የእጅ አዙር ጦርነት ወደኋላ የማይመልሰው እንደሆነ ማጽኖት ሰጥቷል። ኢትዮጵያና ሌሎች የአባይ ተፋሰስ ሀገራት ለአስርተ ዓመታት በዓለም አቀፍ ህግጋት መሠረት የድንበር ተሻጋሪ ትብብርን ዕውን ለማድረግ ከግብፅ ጋር ለመስራት መሞከራቸውን የጠቀሰው መግለጫው የትኛውም የትብብር ጥያቄ ግን በግብፅ የተሳሳተ አካሄድ ሲደናቀፍ መቆየቱን አስታውሷል። መግለጫው አክሎም ግብፅ በታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ሙሌት አመታዊ ስራ ግምገማና በአባይ ወንዝ ተፋሰስ የትብብር ማዕቀፍ ላይ እንዲሁም በግድቡ ዙሪያ በተደረገው የሶስትዮሽ ድርድር በቅል ልቦና ተወያይታ አታውቅም ብለዋል። ከዚህም ባለፈ ግብፅ የሌሎችን የተፋሰሱ ሀገራት ፍላጎትና መብት በመዘንጋት የሙጥኝ ብላ የያዘችው የቅኝ ግዛት ዘመን የመነጨ ታሪካዊ መብት አስተሳሰቧን ለመጫን ጥረቷን መቀጠሏንም ሚኒስትሩ በመግለጫው ጠቅሷል። በተጨማሪም ግብጽ ከሌሎች የተፋሰሱ ሀገራት ጋር ምንም አይነት ምክክር ሳታደርግ ከተፋሰሱ ውጭ ውሃ መቀልበስን ጨምሮ በርካታ ህገወጥና ግዴለሽነት በተሞላቸው ድርጊቶቿም የውሃ ብክነት ላይ ተሰማርታለችም ብሏል። መግለጫው የአባይ ጉዳይ መፍትሄ የሚያገኘው ከሚመለከታቸው አካላት ጋር በቀጥታ በመወያየት መሆኑም የተነሳ ሲሆን የውሃ ደህንነት የሚረጋገጠው ሁሉም የተፋሰሱ ሀገራት የአባይን ወንዝ ፍትሐዊና ምክንያታዊ በሆነ መንገድ ሲጠ ጠቀሙ ብቻ መሆኑንም ነው መግለጫው የጠቆመው። የግብፅ ጣፍንታ ከሌሎች የተፋሰሱ ሀገራት ጋር የተቆራኘ በመሆኑ ብቸኛው ምክንያታዊ አማራጭ ግብፅ ከላይኛው የተፋሰሱ ሀገራት ጋር ያላትን ግንኙነት ከዛቻ ዘለፋና ሌሎች ያልተገቡ ድርጊቶች አጽድታ ከሌሎች የተፋሰሱ ሀገራት ጋር በእኩልነት ስትወያይ ብቻ ነው ብሏል። ሚኒስቴር መስሪያ ቤቱ በአዲስ አበባ ታዋቂ ዓለም አቀፍ ትምህርት ቤቶች ላይ የግብር ምርመራ ተጀመረ። የገቢዎች ሚኒስቴር በአዲስ አበባ ከሚገኙ ታዋቂ ዓለም አቀፍ ትምህርት ቤቶች በሆኑት ኢንተርናሽናል ኮሚኒቲ ስኩል እና ሳንፎርድ ኢንተርናሽናል ስኩል ላይ በግብር እና በአስተዳደር መጓደል ጥርጣሬ በአንድ ጊዜ አጠቃላይ የገንዘብ ክትትልና ምርመራ ጀምረዋል። የአሜሪካ ትምህርት ቤት እየተባለ በሚጠራው አይሲኤስ ላይ የገቢዎች ሚኒስቴር የግብር ምርመራ ቡድን ከፍተኛ ክትትል እያደረገ ነው። ምርመራው ትኩረት ያደረገው በተቋሙ የግብር ነፃነት ደረጃ ላይ መሆኑ ተገልጿል። ተቋሙ የበጎ አድራጎ ጠቋም ተቋም ተብሎ በመመደቡ ለረጅም ጊዜ ከግብር ነፃ ሁኔታ ሲጠቀምበት የነበረ ቢሆንም በከተማው ከፍተኛውን የትምህርት ክፍያ ማስከፈሉ ይህንን ደረጃ ጥያቄ ውስጥ እንዲያስገባ አድርጓል። ምንጮች እንደሚገልጹት አይሲኤስ ለውጭ ሰራተኞች ደሞዝ የተወሰነውን ክፍል ወደ ውጭ አገር ሂሳቦች የሚልክበት ባለ ሁለት ክፍያ ስርዓት እንደሚጠቀም ተጠርጥሯል ብለዋል። ይህም ከፍተኛ የግብር ማጭበርበር ሊሆን ይችላል የሚል ስጋት ፈጥሯል። የገቢዎች ሚኒስቴር ከሌሎች ተቆጣጣሪ አካላት ጋር በመተባበር በዚህ ዓለም አቀፍ ክፍያ ምክንያት ስለተፈጸመው የግብር ስወራ ጥልቅ ማጣራት እያደረገ መሆኑን የውስጥ ሰነዶች ያረጋግጣሉ። በተመሳሳይ ሁኔታ የገቢዎች ሚኒስቴር በሳንፎርድ ኢንተርናሽናል ስኩል ላይ የተለየ ምርመራ እያካሄደ ነው። ሚኒስትሩ ሳንፎርድ የበጎ አድራጎት ተቋም ሆኖ ቢመዘገብም ከወላጆች በሚያስከፍለው ከፍተኛ ክፍያ ምክንያት ለትርፍ የተቋቋመ አካል ሆኖ እየሰራ ነው የሚል ክርክር አቅርቧል። በዚህም መሰረት ከትምህርት ክፍያ የተገኘው ገቢ ከግብር ነፃ ሳይሆን ለግብር የሚከፈልበት ነው ብሏል። ትራውሬ ከ23ተኛ የግድያ ሙከራ ተረፈ። የቡርኪናፋሶ ጥቁር አልማዝ ካፒቴን ኢብራሂም ትራውሬ ከ22ተኛ የግድያ ሙከራ በተአምረኛ የደህንነት መዋቅሩ በህይወት መትረፍ ችሏል ተባለም የቡርኪናፋሶን ማዕድናት ያለ ክልካይ በመቦጥቦጥ አገሪቷ ላይ እንደ ጥገኛ ፓራሳይት ተጣብቆ ደሟን ሲመጡ የነበሩት ምዕራባውያንን እርዳታቸውንም ድጋፋቸውንም አንፈልግም፣ እናንተ ካልሰረቃችሁን የሀገሬ ቡሩኪና ማዕድን ከህዝቡ አልፎ ለመላ አፍሪካውያን ይተርፋል፣ ፊታችሁን ሳታዞሩ ሀገሬን ለቃችሁ ውጡ ብሎ በቀጭን ትዕዛዝ ጠራርጎ ባባረራቸው ትራውሬ ጥርስ ነክሰው ባሳለፍነው ሳምንት ሀያ ሁለተኛው የሆነውን ኦፕሬሽን ለመፈጸም በቅድመ ዝግጅት ላይ የነበሩ ቁጥረኛ ሰላዮች በቁጥጥር ስር ውለዋል። በብሩኪናፋሶ የሆላንድ መንግስታዊ ያልሆነ ተቋም በአስተዳዳሪውና በምክትሉ እንዲሁም በሰራተኞቹ በኩል ትራውሬ ማስገደልና ከስልጣን ለመገርሰት ሲንቀሳቀሱ በደህንነት ተቋሙ መያዛቸውን ተከትሎ የብሩኪናፋሶ የደህንነት ተቋም በምርመራ ያገኘው መረጃ እጅግ አስገራሚና በእርግጥም ትራውሬ ከምዕራቦቹ አቅም በላይ የሆነ የዚህ ትውልድ ቶማስ ሳንካራ ንዋስ ብሏል። ሐማስ በህይወት ያሉ እስራኤላውያን ታጋቾችን በሙሉ ለቀቀ። የእስራኤል መከላከያ በህይወት ያሉ ታጋቾች በሙሉ መለቀቃቸውን አስታውቋል። የእስራኤል ጦር ዛሬ ማለዳ የመጀመሪያዎቹን ሰባት ታጋቾች ተረክበው ቤተሰቦቻቸውን ወደሚገናኙበት ስፍራ እየወሰደ መሆኑን ገልጾ ነበር። ከጥቂት ሰዓታት በኋላ ተጨማሪ 13 ታጋቾችን ከቀይ መስቀል ተረክቦ ወደ እስራኤል እየወሰደ መሆኑን ገልጿል። ጦሩ ባወጣው መግለጫ ላይ የእስራኤል ጦርና ደህንነት ኤጀንሲዎች ተመላሾቹን ወደ እስራኤል አጅበው እያመጧቸው ነው ብሏል። ወደ እስራኤል ከተመለሱ በኋላ የመጀመሪያ የህክምና ምርመራ ይደረግላቸዋል ያለው መግለጫው በኋላ ላይ ለቀይ መስቀል ተላልፈው የሚሰጡ ተጨማሪ ታጋቾችን ለመረከብ መዘጋጀቱን አስታውቋል። ሐማስ በበኩሉ በህይወት ያሉ ሁሉንም ታጋቾች ማስረከቡን የገለጸ ሲሆን የ28 ታጋቾችን አስክሬንን በዛሬ ዕለት እንደሚያስረክብ አስታውቋል። የእስራኤላውያኑ ታጋቾች ቤተሰቦች ደስታቸውን በተለያየ መንገድ በመግለጽ ላይ ናቸው። የታጋቾችና የጠፉ ቤተሰቦች የተሰባሰቡበት ሆስቴስ ኤንድ ሚሲንግ ፋሚሊስ ፎረም በማህበራዊ ሚዲያ ገጹ ላይ ወደ አገራችሁ እንኳን ደህና መጣችሁ ሲል ለጥፏል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በምጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጎም ለወዳጆቻችሁም በፍቅርና በቅንነት አጋሩ ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን